የአቅርብ ጊዜ ወዲህ ወጣቶች በጣም እያዘወተሩት ያለው በጣም አደገኛ የሆነው ነገር ምድነ የቶሎ መርጨት ችግር ይኖርባቸውም አይኖርባቸውም አእምሯቸው ውስጥ ባለው ሴክል ፋንታሲ ምክያት ትራማዶል የሚባል መድኃኒት ይወስዳሉ። የወሲብ ኤግዘርዝ ማናቸውን ይጨምር ማለት ነው። ትራማዶል እጅግ እጅግ አደገኛ የሆነ መድኃኒት ነው። ትራማዶል በኢትዮጵያ የጤና ሲስተም እንዲሁም በአሜሪካ የፉድ ድርግ ኤጀንሲ ቶሎ መርጨት ላለባቸው ወንዶች ለህክምና እንዲውል የተፈቀደ መድኃኒት አይደለም። አማዶል ምን ችግር ያመጣባቸዋል? እርግጥ ነው የወሲብ ጊዜ ርዝማኔን ይጨምራል። ምን በማድረግ ነው የሚጨምረው? በመራቢያ አካልና በአእምሮ መካከል ያለውን ቁርኝት በማቋረጥ የሴክሹአል ፕሌዥሩን አእምሮ እንዳይረደብ በማድረግ አንድ ሁለተኛ፣ ቶሎ እንድትረጩ የሚያደርጉ የደስታ ሆርሞኖች እንዳይመነጩ በማድረግ በሶስተኛ ደረጃ ቶሎ እንዳትረጩ የሚያደርጉ ኒውሮ ትራንስሚተሮች ወይም ሆርሞኖች አሉ እነዛ ሆርሞኖች እንዲመነጩ ወይም እንዲበዙ በማድረግ እነዚህ ሶስት ነገሮች በማድረግ የወሲብ የጊዜ እርዝማኔያቸውን ይጨምራል። ችግሩ ምንድን ነው? ትራማዶል በጣም ለሱስ የተጋለጠ መድኃኒት ነው፣ ሀይሊ አዲክቲቭ ነው። ምክንያቱም ትራማዶል አናርጀዚያ ነው፣ ለህመም ማስታገሻ የሚሰጥ መድኃኒት ነው። የህመም ማስታገሻ መድኃኒቶች የሚያደርጉት ህመም ማጥፋት አይደለም፣ ያን ህመም አእምሯችን እንዳይረዳ ማድረግ ነው ልክ አሁን ወሲብ ስታደርጉ ያን የሴክሹዋል ፕሌዠር አእምሮ እንዳይረዳ እንዳደረገው ማለት ነው። ስለዚህ ለሱስ የተጋለጠ ነው፣ ሃይሊ ዲፔንደንት እና ሃይሊ ዲፔንደንሲ ትፈጥራላችሁ፣ ለአዲክሽን የተጋለጠ ነው። ከዛ ባሻገር በጣም እንደሊትሬስ የሆነው ምንም እንኳ ቶሎ እንዳትረጩ ቢያደረጋችሁም የብልት መልፈስፈስን ወይም የኤሬክታ ዲስፋንክሽን ያመጣል፣ ናይትሪክ ኦክሳይድ የሚባለውን ውህድ እንዳይመረት በማድረግ ሌላው በደም ውስጥ የሚኖረው የወንድነት ሆርሞን እንዳይመነጭ በማድረግ ከዚህም በተጨማሪ የወንድ የዘር ፍሬ ወይም ደግሞ ቴስትስ ሽሪንክ እንዲያርግ ሽሪንክ እንዲያርግ ያደርጋል ስፐርማቶጀንስ ወይም የስፐርም ፕሮዳክሽኑ እንዲቀንስ በማድረግ ወይም ደግሞ የተመረተው ስፐርም በኳንቲቲ በኳሊቲ፣ በጣም ዲስቶርትድ የሆነና ጤናማ ያልሆነ ስፐርም እንዲመነጭ በማድረግ አጠቃላይ ደግሞ የሴትነት ሆርሞን ስትሮጅን የሚባሉና ሴቱ ሲያጠቡ በጣም የሚጨምረው ፕሮላክትን የሚባሉ ሆርሞኖች እንዲመነጩ ያደርጋል የአጠቃላይ የወንድነት ሳይኪክን በጣም እየቀነሰ ያመጣል ማለት ነው። ስለዚህ ወንድሜ ትራማዶል ተጠቅመ ወሲብ አድርገ ሴቷን ከምታስደስት ለዘላለሙ ወሲብ ባታደርግ እኔ እመክርሃለሁ። ለምን ወጥተህ መግባት እስከምትቸገር ድረስ በዛ ትራማዶል በሚባል መድኃኒት ሱስ ውስጥ ተሰቃያለ። ዴፕሬሽን ይዛል። ድብርት ያመጣል። ጭንቀት ያመጣል። አንዛይቲ ያመጣል። ራስ ምታት ያመጣል። ሃሉሲኔሽን ያልተለመዱ ባህሪያቶችን ዴቨሎፕ ልታደርግ ትችላለህ። ሰምታቸው የማታክ ድምጾች ልትሰማህ ትችላለህ። ሃለሱኔ ስለምታረግ ፊዚካሊ የሌለ ግን ለአንተ እይታ የሚታይህ